ሰር እንደው ብሞጅ ይሳልሻል። ቁጭ ብለሽ ትሰደቢያለሽ አትወጭም። አሁን አህያው ማነው? ትንሹ እንደና ሰላምታይን አቅርብ ያለው ትንሽዬ። የእኔ አባት አባቴ፣ ደህና ነህ? ያንቺን ቁጭ ብሎ መረገት ሲሰደቡ ማየት አኛ ላገር

ይሄን ፕሮግራም ነው ልደት ነው። ምንድን ነው ልደት ነው። በጣም የምወደው የማከብረው ሰው ምን

የሌላ ስልክ እንጂ የሌለም። ቆይ እስኪ ያኛውን ቁጥር ነው ያስኩት። ቆይ ውይ፣ ፋሲካ የሽቱ ምግዛጩ ልደት አይደለም። አይ፣ ሽቶ መሰጫው አይደለም። በህይወታችሁ ምንድን ነው የምሰጠው ብላችሁ የምትጨነቁለት ሰው አለ ማለት? ምን ብሰጠው ያደስተዋል የምትገዛው አዎ እኔ አሁን ለምሳሌ ለአንቺ ለአንቺ ልደት ምን እንደምሰጥሽ ግራም ይገባል። ምን ልላክልሽ ከኢትዮጵያ? በማርያም በማርያ ረበስማምሸልገው ምንም አያስፈልግም። የምሬ ነው። ከኢትዮጵያ ምንም አሁን አንተ ባንተ ቤት በጣም ኮመንት ጽፈ ሞታሃል። በጣም ነው እንዴ ኮመትከው? በጣም ነው እንዴ ማትረሳው በሞዴሬተራችን ተነስቷል። የሚዩት ልጅ ሰጠን የሚዩት ኮብኝ እኮ ነው። በእናትህ ነው እኮ ታዲያ። ወይ ጠቅጠቅ አርጓ ከስር ችግር የለውም ታዩ ፕለስ ዲ ያ አም ፕላኒንግ። እኔ ራሴ እሱን ፕላን አድርጌያለሁ። ፕለስ ዲ ሞዴሬተሮች ከስር ጠቅጠቅ ጣቅ አርጉ ቶሎ ስታዩ እና ምን አባቴ ልሁን፣ ሎንግ ታይም እንደዛ ቂጤን እንዳላወዛወስኩ ዱባይ ላይ እዝታው ራሱ አለ፣ ቪዲዮው ራሱ አለ፣ የማ እነኪ ምናምን አለ። ምርጥ ጊዜ ነበር። ኢትዮ ከሆንክ ና ኪኪማ ጻፊልኝ በውስጥ ብላ ስልጽፍላትም አመልስም። እኔ ያው ኢትዮጵያ ነኝ ግን አለፈ። አሁን አለፈ። ባሁን ሌላ እኔ ፍቅር ዳጊ የምትባለው በሽተኛ ግን በስንት አካውንት ነው የምትመጣው? በኢየሱስ ሚሊዮን ነው ያላቸው ይመስለኛል። እና እንዴት ነሽ ዘንድ ታዲያ የእኔ እህት?

የነገ ሳምንት እና ተወካይለክ። ኧረ አመሰግናለሁ። ይምጡ እኔ ችግር የለብኝም። ዘመድ ካለ ሁሉም ይምጡ። ጉቺ ራሱ ፋሚሊ ካለ ይምጡ። ማሬ ኬኬማ ቋቁምሻለሁ በውስጥ ጻፊ ብላይ ስልክን አታወራኝም፣ እዚሁ ነው ያለችኝ። ጉቺ ዋሸው ብላለች። መጣች እንደ ኢትዮጵያ ኢትዮጵያ እኮ ነች ወይ

ቀና እንዴ ነው በቃ ምትይ ማኒ ያ አራኒ ያለው ይሄን ሶስት ሳምንት ብቻ ነው የጠፋውት፣ ብራዘሯ እንጂ አለሁኝ ደግሞ ነበር ነው የሌለሁት ነው አክቹሊ ሳምንት ምናም፣ ብዙ ጊዜ ሰማለሁ እንደውም ገስ ላይ የሆነ የሆነ ቤትም አለው ግን አለ አይመች ሰአቱ ስለማይመች የእኔ ሰዓት ይቺ ነች ከዚህ እስከ ማታ አስራ ሁለት ሰዓት ነው እና ከዛ የአርምሞ ሰዓት ነው ቤት ቤት ነው ማታው የአርምሞ ሰዓት ፎከሲንግ ታይም ነው ሜዲቴሽን ብራዘር በጭንቅላታችን የምናስተካክለው ብዙ ነገር አለ ከዛ ጀለስ ጋር እንኳን ከዛ ጀለስ ጋር እንኳን ሰላም የሆነበት አመት ነው። ያመት እሱ አስተማማኝ አይደለም። አይ ያው እኔ ነበር ከስራ ወጥቼ በቃ እንድተኛ ምናምን አካባቢ ስል እሱ ጋር እገባለሁና፣ አዎ፣ የዛን ሰዓት ደግሞ እሱ አለ እና ብዙ ጊዜ ሰሞኑን እንደውም እዛ ነበርኩ። አዎ፣ አይ መተዋወቅ ባይዘው አሪፍ ነው። በሆነ ምክንያት ስገናኝና ስተዋወቃለህ፣ ባይዘው አንዳንዴ ጥሩ ወንድም ታተርፋለህ። እህ፣ ያው የቲክቶክ ባህሪ ይታወቃል፣ በርግጥ ግን አንዳንድ ጥሩ ሰው ጥሩ ፍት ጥሩ ወንድም ታተርፋለህ። እውነት ለመናገር ቲክቶክ ያለው ኪኪን፣ ዝኑን እንዳለ እዚህ ነው የማውቃቸው። ያ ዝኑማ ወንድ ከሆነ እኮ ልጄ ክርስትና ትወስዳለህ ብላኝ ነበረ። ግን ትላለህ ዝኑ

ልም ባደርገኝ የሚልም እኮ አይጠፋም። ጉቺ ይሄ እንትን ልጅ በጣም እንትን ላይ ነው። አቦቴን ያንተን እ አሁን ገና ነው የገባው። አዎ ጉቺ ነው ያኛው። ሁለተኛው ላይ ላክልኝ አላክልኝም እኮ የቅድሙ በዚህኛው የላክልንም። ልክ የመኪናው መንገድ የወደ ድሬው